በሚሰጧቸው አስተያየቶች ብዙዎችን የሚያስገርሙት በሚወስኗቸው ውሳኔዎች በርካታ ሀገራትን የሚያስቀይሙት በቃላቸው አይገኙም የሚባሉት የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ አሁንም በድጋሚ በዘነን እስኪ ላይ ትችትን ሰንዝረዋል። ይህ የዛሬው የሀሳብ ትንታኔያችን ነው። ከአራት ዓመታት በኋላ በድጋሚ ወደ ነጩ ቤተ መንግሥት የተመለሱት ዶናልድ ትራምፕ በምርጫ ቅስቀሳው ወቅት የሩሲያና ዩክሬንን ጦርነት ከተመረጥኩ በኋላ በማግስቱ አቁማለሁ ቢሉም ነገር ግን ይህንን ቃላቸው መፈጸም ተስኗቸው ድፍን አራት ወራት ተቆጥረዋል። ጦርነቱን በተመለከተ የተለያዩ አስተያየቶችን ሲሰጡ የነበሩት ትራምፕ በቮሎድሚን ዘለንስኪ ላይ ያላቸውን ትችት አሁንም ቀጥለውበታል። በትሩዝ ማህበራዊ ድረገጻቸው ላይ ሐሳባቸውን የሚያሰፍሩት ዶናልድ ትራምፕ ጦርነቱን ለማቆም የተደረሰው ስምምነት በጣም የቀረበ ነው በማለት ተናግረዋል። ነገር ግን ዘለንስኪ የአሜሪካ ቃላትን አለመቀበሉ ግጭቱን ከማራዘን በስተቀር ምንም አያደርግም ሲሉ የዩክሬኑ ፕሬዝዳንት ተችተዋል። ፕሬዝዳንቱ አክለውም ዘለንስኪ የሰላም ድርድር ላይ ጉዳት አድርሷል በማለትም ተናግረዋል። ከፕሬዝዳንቱ ንግግር በኋላ መልስ የሰጡት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ዩክሬን ምንጊዜም በህገ መንግስት መሰረት ትሰራለች በማለት ተናግረዋል አክለውም አጋሮቻችን በተለይም ዩናይትድ ስቴትስ በመንግስታችን ጠንካራ ውሳኔዎች መሰረት እንደሚሰሩ ሙሉ በሙሉ እርግጠኞች ነን ሲሉም ለትራምፕ ወቀሳ ንቀት አዘል የመሰለ መልእክት አስተላልፈዋል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ አስተዳደራቸው ሩሲያ በክሬሚያ ያላት ሉዓላዊነት እውቅና ለመስጠት እየፈለገ እንደሆነ ከጋዜጠኞች ለቀረበላቸው ጥያቄ መልስ የሰጡ ሲሆን የትራምፕ ፍላጎት ጦርነቱ እንዲያበቃ ብቻ መሆኑን ገልጸዋል። ኃላፊዎቹ ጦርነቱን በተመለከተ አስተያየታቸውን ይስጡ እንጂ በዩክሬን አሁንም ድረስ የሩሲያ አየር ኃይል ጥቃት ማድረሱን ቀጥሏል። በርካታ የአውሮፓ መገናኛ ብዙሃኖች እንደዘገቡት ሞስኮ ትናንት ምሽት በዩክሬን ዋና ከተማ ኪየቭ ላይ ጥቃት ስታደርስ በጥቃቱ የዘጠኝ ሰዎች ሕይወትን መቅጠፏን አስታውቀዋል። ሞስኮ ይህንን ጥቃት የፈጸመችው በዩክሬን ምስራቃዊ ማረሃኔትስ ከተማ ህዝብ አሳፍሮ በነበረ አውቶቡስ ላይ እንደሆነ ቢቢሲን ጨምሮ በርካታ መገናኛ ብዙሃኖች በፊት ገጻቸው ላይ ይዘወተዋል። ከሩሲያና ዩክሬን በተጨማሪም የአውሮፓ ሀገራትንና ሰሜን ኮሪያን በቀጥታና በእጅ አዙር ጦርነት ውስጥ ያስገባው የሩሲያና ዩክሬን ጦርነት በትራምፕ አማካኝነት ፍጻሜውን ያገኛል ቢባልም ነገር ግን ፕሬዝዳንቱ ዘለንስኪን በመወረፍ ተጠምደዋል። ከሰሞኑ ሩሲያ ጦርነቱ ለማቆም ዝግጁ ነች ብዬ አስባለሁ በማለት የተናገሩት ትራምፕ ከክሬምሊን ጋር እስካሁን ከስምነት እንዳልደረሱ አስታውቀዋል። ፕሬዚዳንቱ አክሎም ከዘለንስኪ ጋር መገናኘቱ ቀላል ሊሆን ይችላል ብዬ አስቤ ነበር፣ ነገር ግን ከባድ ነው ማለታቸው ለጦርነቱ መራዘም ዘለንስኪን ተጠያቂ አድርገውበታል። የዋይት ሀውስ የፕሬስ ሰክሬታሪ ካሮሊን ሌቪት ለጋዜጠኞች በሰጡት አስተያየት ፕሬዚዳንት ዶናልድ ትራምፕ በዘለንስኪ መበሳጨታቸውን የገለጹ ሲሆን አክሎም ትግስታቸው እያለቀ መሆኑን ተናግረዋል። ከካሮሊን በተጨማሪም የዶናልድ ትራምፕ ምክትል ኃላፊ ጄዲ ቫንስ ሩሲያና ዩክሬን ካልተስማሙ ዩናይትድ ስቴትስ ከስምነት አፈጻጸም ትወጣለች በማለት መናገራቸው የፕሬዚዳንቱ ትዕግስት እያለቀ መሆኑን በንግግራቸው አሳይተዋል። ለሩሲያና ዩክሬን በጣም ግልጽ የሆነ ሀሳብ አቅርበናል ያሉት ጄዲ ቫንስ ልዩ የሆነ የዲፕሎማሲ ስርዓት ሰርተናል ሲሉም ተናግረዋል። በጦርነቱ ምክንያት ከራሺያ ጋር ግንኙነታቸውን ያስተካከሉት ትራምፕ ከሳውዲ እና ዩናይትድ አረብ ኤምሬት ጉብኝት በኋላ ወደ ሞስኮ በማቅናት ከፑቲን ጋር ውይይት እንደሚያደርጉ ይፋ መውጣቱ የአውሮፓ ሀገራትን እያስቆጣ ይገኛል። የፕሬዝዳንቱ ሁለት እግር በዋይት ሀውስ በደንብ ሳይረግጥ በዋሽንግተን ዲሲ ጉብኝት አድርገው የነበሩት የፈረንሳይና እንግሊዝ መሪዎች የዶናልድ ትራምፕ ሞስኮን የመጎብኘት ሀሳብ ምቾት ነስቷቸዋል። ይባስ ብሎ ፕሬዝዳንቱ ከአውሮፓ ለጉብኝት የአረብ ሀገራትን ማስቀደማቸው በሀገራቶች ላይ ቅሬታን የፈጠረ መስሏል። ይህንን ጉዳይ ተከትሎ ከሰሞኑ የሩሲያው ፕሬዝዳንት ቭላድሚር ፑቲን ለድርድር ክፍት መሆናቸውን መናገራቸው ይታወሳል።